ሐኪም ቤት ሄደን ደም ምርመራ ስናሰራና ውጤቱ ነፃ ወይም ኖርማል ነው ከተባለ የተሰራው የደም ምርመራ የኤች አይቪ ምርመራ ጭምር ይካተትበታል ወይ የሚል የተነሳ አንድ ጥያቄ ያለና ለዚህ ጥያቄ መልስ ለመስጠት ነው። ቪዲዮችን ከወደዳችሁ ፎሎ ላይክ እና ሼር ማድረጋችሁን አትርሱ። አንድ ዋና መታወቂያ ያለበት ነገር ምንድነው፣ የምንሰጠው የደም ምርመራ የኤች አይቪ ምርመራ የሚካተት ከሆነ ሐኪሙ ወይም ደግሞ የጤና ባለሙያው ከግለሰቡ ወይም ደግሞ ከታማሚው ፍቃድ ወይም ደግሞ ለመመርመር ስምምነት ሲኖሩ ብቻ እንጂ ምርመራው አይደረግም ነው። ስለዚህ ደም ምርመራ ሰጥተን በጤና ባለሙያ ፍቃድ ካልተጠየቅን ምርመራው፣ የኤችአይቪ ምርመራ አልተሰራም ማለት ነው። ያለ ግለሰቡ ወይም ደግሞ ያለ ታማሚ ፍቃድ የኤችአይቪ ምርመራ ማድረግ አይቻልም ነው። ግን ያለ ግለሰብ ወይም ደግሞ ያለ ታማሚ ፍቃድ የኤችአይቪ ምርመራ የሚደረጉበት ሁኔታዎች አሉ ወይ ለሚለው፣ በጣም ጥቂት ሁኔታዎች አሉ። አንደኛው ለምሳሌ ያስገድዶ መድፈር ወንጀል የፈጸመ ግለሰብ ካለ ለሰለባዋ ሕክምና አስፈላጊነት ሲባል የወንጀለኛው የኤችአይቪ የሚሆን የሌሎች በሽታዎች ምርመራ ይደረግለታል ማለት ነው። ሁለተኛው በስራ ሂደት ላይ እያለ ለኤችአይቪ የተጋለጠ የጤና ባለሙያ ካለ ነው። ለምሳሌ አንድ ታካሚ የተወጋበት መርፌ አንድ ጤና ባለሙያ ቢወጋ፣ ወይም ደግሞ በታካሚ ደም ወይም ደግሞ የሰውነት ፈሳሽ አይኑ ለምሳሌ ቢረጭ ወይም ደግሞ ለዚህ ቢጋለጥ ለጤና ባለሙያው ህክምና ሲባል ከግለሰቡ ወይም ደግሞ ከታማሚው ደም ተወስዶ ሊመረመር ይችላል ነው። ሶስተኛው ደግሞ ምርመራ ለማድረግ ስምምነት መስጠት የማይችሉ ሰዎች ናቸው። ለምሳሌ የአእምሮ በሽታ ያላቸው፣ ንቃተ ህሊናቸው የተጎዱ ሰዎች፣ ለምሳሌ ኮማ ውስጥ ያሉ ታማሚዎች። ሌላው ደግሞ ህፃናት ናቸው። ያ የእነዚህ ሰዎች ያው ምንድነው ሞግዚቶቻቸው ወይም ደግሞ ቤተሰቦቻቸው ተስማምተው ምርመራው እንዲደረግ ያደርጋሉ ነው። ከነዚህ አይነት ሁኔታዎች ውጪ ያው ያለግለሰብ ወይም ደግሞ ያላ ታማሚ መስማማት ኤችአይቪ ምርመራ አይደረግም ነው። ስለዚህ ካልተነገረ አሁን ለምሳሌ ምርመራ ሰጣችሁ ያው ኤችአይቪ ልንመረምራችሁ ነው ወይም ነው ፈቃደኛ ናችሁ ናችሁ ወይ ተብላችሁ ካልተጠየቃችሁ ምርመራው አልተደረገም ማለት ነው።